የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥ መግደሉን አስታወቀ። የእስራኤል መከላከያ ሰራዊት የኢራን የጦርነት ጊዜ ዋና አዛዥ እና ከአገዛዙ ከፍተኛ የጦር አዛዦች አንዱ የሆኑትን አሊ ሻድማኒ መግደሉን አስታውቋል። ዋና አዛዡ የተገደሉት በማዕከላዊ ቴሄራን በሚገኘው ዋና መስሪያ ቤት ላይ በተደረገ የአየር ድብደባ መሆኑም ተዘግቧል። ጥቃቱ የተፈጸመው የእስራኤል ጦር በደረሰው መረጃ መሰረት በኢራን ወታደራዊ ተዋረድ ውስጥ ካሉት ከፍተኛ ባለስልጣናት አንዱ የሆኑትን የኢራን የጦርነት ጊዜ ዋና አዛዥ ኢላማ በማድረግ እንደሆነ የተገለጸው፣ አሊ ሻድማኒ በዚህ ወር መጀመሪያ እስራኤል የጥቃት ኦፕሬሽን ውስጥ የተገደሉትን የቀድሞ ጠቅላይ ኢታማዦር ሹም አላም አሊ ራሺድን ተክተው ሚናውን መረከባቸው ይታወሳል ሲል ሮይተርስ ዘግቧል። ግድያው በኢራን ወታደራዊ እዝ መዋቅር ላይ ወሳኝ ጉዳትን የሚያደርስ ሲሆን፣ የኢራንን የጦር ኃይሎች ከፍተኛ አመራሮችን እስራኤል በተደጋጋሚ ኢላማ አድርጋ እያጠቃች ትገኛለች ተብሏል። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ 17 ሚሊዮን ነዋሪዎች ከሚኖሩባት የኢራኗ መዲና ቴሄራን በአስቸኳይ ለቀው እንዲወጡም በትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ትእዛዝ አስተላልፈዋል። የፕሬዚዳንቱ አስተያየት የተሰማው የእስራኤል ጦር በመቶ ሺዎች ከሚኖሩባት ከሰሜን ምስራቃዊ ቴሄራን እንዲወጡ ማስጠንቀቂያ ከሰጠ በኋላ ነው። ትራምፕ በዚህ ልጥፋቸው ላይ ኢራን በቅርቡ በተካሄደው የአሜሪካና የኢራን የኒክሌር ድርድር ላይ ያቀረቡትን ስምምነት መፈረም እንደነበረባት አስፍረዋል። ኢራን የኒክሌር መሳሪያ ሊኖራት አይችልም ደጋግሜ ተናግሬያለሁ ብለዋል። አክለውም ሁሉም ነዋሪ በአስቸኳይ ቴህራንን ለቆ መውጣት አለበት ሲሉም ትዕዛዛቸውን አስተላልፈዋል። የኢራንና እስራኤል ግጭት መባባሱን ተከትሎ ትራምፕ የቡድን ሰባት ጉባኤን አቋርጠው መውጣታቸውም ተሰምቷል። የኢራንና የእስራኤል ግጭት ተባብሶ አምስተኛ ቀኑን መያዙን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ ከመጠናቀቁ በፊት አቋርጠው መመለሳቸው ተገልጿል። በኢራንና በእስራኤል መካከል እየተባባሰ ከመጣው ግጭት ጋር ተያይዞ ፕሬዚዳንቱ ወደ ዋሽንግተን መመለስ አለባቸው ሲል ዋይት ሀውስ አስታውቋል። ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉ ትራምፕ የተናገሩ ሲሆን የዋይት ሀውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብ ትዕዛዝ ማስተላለፋቸው ሪፖርቶች ወጥተዋል። አሜሪካ በመካከለኛው ምስራቅ ያለውን የመከላከል አቅም ለማሳደግ ወደ ቀጣናው ተጨማሪ መሳሪያ እንደምታሰማራ የአሜሪካ የመከላከያ ሚኒስትር ፔት ሄግሴት ተናግረዋል። ነገር ግን አሜሪካ እስራኤል በኢራን ላይ እየፈጸመች ያለችውን የማጥቃት ዘመቻ ልትቀላቀል ትችላለች የሚሉ አስተያየቶችን የአሜሪካ ባለሥልጣናት ውድቅ አድርገዋል። በእስራኤልና ኢራን መካከል የቀጠለው የአየርና የሚሳይል ጥቃቶች መባባሱን ተከትሎም በእስራኤል የሚገኘው የቻይና ኤምባሲ ዜጎቹ በተቻለ ፍጥነት አገሪቱን ለቀው እንዲወጡ አሳስቧል። በእስራኤል ያለው የቻይና ልዑክ ቻይናውያን ለግል ደህንነታቸው ዋስትና ቅድሚያ በመስጠት በተቻለ ፍጥነት በመሬት የድንበር ማቋረጫዎች አገሪቱን ለቀው እንዲወጡ ያሳስባል ሲል ኤምባሲው ዊቻት በተሰኘው ማህበራዊ ሚዲያ ላይ ባወጣው መግለጫ ትቷል። በዮርዳኖስ አቅጣጫ መሄድ ይመከራል ሲል ማክሏል። የቻይና ኤምባሲ በሁለቱ ሀገራት መካከል ያለው ግጭት እየተባባሰ ቀጥሏል ሲል ማክሰኞ ባወጣው መግለጫ ትቷል። በርካታ የሲቪል መሠረተ ልማቶች ወድመዋል፣ የዜጎች ሞት እየጨመረ ነው፣ እንዲሁም የጸጥታ ሁኔታም አሳሳቢ የሆነ መጥቷል ብሏል ኤምባሲው በመግለጫው። ይህ እንዲህ እንዳለ የአሜሪካ ፕሬዚዳንት ዶናልድ ትራምፕ እስራኤል የኢራኑን ጠቅላይ መሪ አያቶላህ አሉ ሀሚኒ ለመግደል የነበራትን እቅድ ውድቅ ማድረጋቸው ተዘግቧል። ሆኖም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኤቢሲ ሚዲያ ጋር ባደረጉት ቆይታ ጉዳዩን እያጤኑበት መሆኑን ጠቁመዋል። የካሜኒ ግድያ ግጭቱን ይቋጨዋል እንዲሁም የኑክሌር ጦርነትን ይከላከላል ብለዋል። ኢራን የኑክሌር መርሃ ግብሯን የማበልጸግ መብት እንዳላት በተደጋጋሚ በአጽንኦት የሚናገሩት የኢራን የረዥም ጊዜ ጠቅላይ መሪ አያቶላህ አሊ ሀሚኔ ምን ሊያደርጉ ይችላሉ የሚል ጥያቄ ፈጥሯል። የአገዛዙ የመቀጠል ህልውና የሳቸው ቀዳሚ ግብ ነው ብዬ አስባለሁ ሲሉም ከዚህ ቀደም ጠቅላይ መሪውን አግኝተው የነበሩት የአሜሪካ የውጭ ጉዳይ የመካከለኛው ምስራቅ ጉዳዮች የቀድሞ ረዳት ሚኒስትር ጄፍሪ ፊልድማን ለቢቢሲ ተናግረዋል። አገዛዙን የመቀጠል ህልውና አንዳንድ ጉዳዮች እንዲፈጽሙ የሚያደርጋቸው ከሆነ ለምሳሌ አህን እሳቸው በሚገልጹበት ቋንቋ ከሰይጣን ወይም አሜሪካ ጋር መቀመጥ ያንን ለማድረግ ፈቃደኛ ይሆናሉ ብዬ አስባለሁ፣ ይላሉ። ሆኖም ፊልድማን አክለውም ሄሜኔ በዚህ ቀጥለው ኢራን የኑክሌር ቦምብ እንድታመርት ሊያነሳሳት ይችላል፣ ይላሉ። ጠቅላዩ መሪ በቀጣዩ ሊያደርጉት የሚችሉት ነገር የሁለቱ ሀገራት ግጭት በቀጠለበት በአሁኑ ወቅት ከትላልቅ ጥያቄዎች አንዱ ነው ብለዋል። እስራኤል በኢራን ላይ የፈጸመችው ያለችው ጥቃትም ነዋሪዎች እጅግ አሳስቧቸዋል። በኢራን አብዮት ወቅት እንደ አውሮፓውያኑ በ1979 የተወለደችው አንዲት ሴት በልጅነት ያየኋቸው አስፈሪ ቅዠቶች እንደገና ተመልሰው መጥተዋል ስትል እያሳለፈች ያለውን ሁኔታ ትናገራለች። በእነዚህ ባለፉት ሁለት ሶስት ምሽቶች እያንዳንዱ የሚሰማው ትንሽ ድምፅ ያስደነግጠኛል። በመንገድ የሚያልፍ የሞተር ሳይክል ድምፅ፣ የሆነ እቃ ሲወድቅ፣ አሊያም እኔ እራሴ የሆነ ነገር ስጥል የሚሰማው ድምፅ እያሸብረኛል ብላለች። በጣም ተጨንቄያለሁ። ለዓመታት በሕይወት የደረሰብኝ ጫናና ያሳለፍኩት ፈተና ተስፋ የመቁረስ ስሜት ውስጥ ከቶኛል። በጣም ደክሞኛል። የማጣው ምንም የቀረኝ ነገር የለም ብላለች። ከቴህራን 50 ኪሎ ሜትር የምትርቀው ፓክዳሽት ከተማ ነዋሪ የሆነ ግለሰብም እየተካሄደ ባለው ምንም አይነት ስሜት ሊሰማው እንደማይችል ተናግሯል። በእስላማዊ ሪፐብሊክ የአገዛዝ ዘመን ከባድ መከራዎችን ነው ያሳለፍ ነው። ይህን አብዛኛው ሰው የሚጋራ ይመስለኛል እውነቱን ለመናገር በውስጣችን የቀረ ትክክለኛ ስሜት የለም። ፍርሃትና ደስታን ለመረዳት እንኳን የሚያስችል ጥሩ ስሜት የለንም ብለዋል። የኢትዮጵያ አየር መንገድ ወደ እስራኤል የሚያደርጋቸውን በረራዎች እስከሚመጣ ውሁ ድረስ ማቋረጡን አስታውቋል። ባለፈው አርብ እስራኤል በኢራን ላይ የጀመረችውን ጥቃት ተከትሎ ሁለቱ ሀገራት አንዳቸው በአንዳቸው ላይ የአየርና የሚሳኤል ጥቃት እየፈጸሙ ይገኛሉ። ግጭቱ ከተቀሰቀሰበት ጊዜ አንስቶ ወደ ሀገራቱ የሚደረጉ የአየር በረራዎች የተስተጓጉሉ ሲሆን አየር ማረፊያዎቻቸውም ስራቸውን አቁመዋል። የኢትዮጵያ አየር መንገድን በሳምንት ከ10 ጊዜ በላይ ወደ እስራኤሏ ከተማ ቴላቪቭ የሚያደርጋቸውን በረራዎች ማቋረጡን አስታውቋል። አየር መንገዱ ባወጣው ማስታወቂያ ከአዲስ አበባ ወደ ቴላቪቭና ከቴላቪቭ ወደ አዲስ አበባ የሚያደርጋቸውን በረራዎች እስከ ሰኔ 15 2017 ዓ.ም ማቋረጡን ለደንበኞቹ ገልጿል። የእስራኤል ጥቃት ቀጥሏል። የኢራን የመንግስት ቴሌቪዥን ጣቢያም በእስራኤል ጥቃት ተጎድቷል። የኢራን መንግስት የቴሌቪዥን ጣቢያ ካል የሆነው የኢራን እስላማዊ ሪፐብሊክ ኒውስ ኔትወርክ በእስራኤል ጥቃት እንደደረሰበት ነው የተገለጸው። የቴሌቪዥን ጣቢያው ጥቃት የደረሰበት የእስራኤል መከላከያ ሚኒስትር የኢራን የመንግስት መገናኛ ብዙሃን ለመጥፋት ተቀርቧል ሲሉም ከዛቱ በኋላ ነው የወጡ ቪዲዮዎች በስቱዲዮ ውስጥ ፍርስራሽ ሲወድቅና ዜና አንባቢዋ ተነስታ ስትሄድ አሳይተዋል። ለኢራን የመንግስት መገናኛ ብዙሀን የሚሰራ ጋዜጠኛም ጥቃቱን ተከትሎ ቴሌቪዥን ጣቢያ ያለበት ህንፃ በሰዓት ተያይዞ የሚያሳይ የመጀመሪያ ቪዲዮ አጋርተዋል። በቪዲዮው ላይ ጋዜጠኛው ዩኑስ ሻርሉ በጥቃቱ ምን ያህል ባልደረቦቹ እንደተገደሉ እንደማያውቅ ሲናገር ይሰማል። ጣቢያው ከጥቃቱ በኋላ ለጥቂት ደቂቃዎች ከተቋረጠ በኋላ